እም ተመጣው የወደ ከያመት በዚህ ቦታ ብዙ ታሪክ ሰርቻለሁ። ማለት የእጅ ሙያ ለኝ ሙያ የቁንጽፈት ነው እና በዚህ ቦታ ብዙ መጻሐፊቶች አበርቻለሁ። ከጎንቻ መጥተው እሳቸው ፈቃድ ሞ በሴት ተቀና የሚባል ትንሽ ነበር ይሉ ነበር አባቶቻቸው። እና አሁን እሳቸው ልጆቻቸውን ይዘው መጥተው በዘጠና አንድ ጀመሯል። ምንሻለ ድንግል እመቤት ሰላም ያሳደረ ሰላም ያውለን። ከመላኩ ቅዱስ ሚካኤል ጀፍርክት ያሳትን የእናንትም የመጣችሁበት መጣት ክብርና ጸጋ ያድላችሁ። እኔ መጣሁኝ በዘጠና ሁለት አመተ ምህረት እኔ የመጣውኝ ሰላም ውድ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ዛሬ በምስራቅ ጎጃም ሀገረ ስብከት በሁለት እጅ እነሴ ወረዳ ቤተ ክህነት የደብረ ጎልጎታ ቅድስት ድንግል ማርያም አንድነት ገዳም ተገኝተናል። በቦታውም ተገኝተን በቦታው ካሉት ታላላቅ አባቶች ጋራ ቆይታ አድርገናል። ይህን ቪዲዮ እስከ መጨረሻው ድረስ በመከታተል ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ እንድታበረታቱን በእግዚአብሔር ስም እንገልጻለን። ደጎልጎታ ማርያም ገዳም የተመሠረተችው በ333 ዓ ም በደገኞቹ ወንድማማቾች ነገሥታት በአብርሃ ወአጽብሃ ዘመነ መንግሥት ሲሆን ታቦቷ የመጣችውም ሰሜን ሸዋ መንዝ ተጉለት ከተባለ ቦታ አባ ናዝራዊ በተባሉ ደናግል ባህታዊ ነው። ቃጭል በጥርሱ ታቦት በራሱ እንዲሉ ብዙ መናንያንን አስከትለው የአባይን በረሃ አቆራርጠው ፈለገ ጊዮንን ተሻግረው በመንፈስ ቅዱስ እየተመሩ ከዳርጌ እስከ ሽጌ ባሉት ገዳማት እያደሩ ከመጡ በኋላ ከዚች ገዳም ደርሰዋል። መናንያኑ ሱባኤ ይዘው ወደ እግዚአብሔር ሲያመለክቱ ቅድስት ድንግል ማርያም በራእይ ተገልጻ ልብጋሻ መካነጎልጎታ ከተባለችው ቦታ ቤቴን ስሩልኝ አለቻቸው። እነርሱም የለቅርጽ ሰርተው ቁልቁል ከሚፈሱት ተሜና ጠጃስጥል ከሚባሉት ክሌቱ አፍላጋት መካከል ቤተ ክርስቲያን መስርተው ታቦቷን አስገብተው አስመርቀዋታል። እንደምን ሰነበቱ አባታችን? እግዚአብሔር አምላክ ፈቅዶ ከዚህ ቦታ ተገኝተን እና ለትውልዱ ለህዝቡ እንዲያውቀው መልእክት እንድታስተላልፉልን ነው የፈለግንና ይሄ ቦታ እንደው እስኪ ከእንትኑን ጀምርና ከስያሜው ልብጋሻ ነው ወይስ እንደው ድብጋሻ በሚለው እስኪ ከዚህ ጀምረን እንሂድ። ቦታው ደብረ ጎልጎታ ላይኛው ቀራንዮ ሲሆን አብርሃ ወአጽብሃ ይላል በታሪኩም እየዞሩ ሲሰይሙ በየአደሩበት በራያው ነበር እና ያንን ቀራንዮ እችን ጎልጎታ ብለው የሰየሙት አብርሃ ወአጽብሃ ናቸው። በዚያን ጊዜ ገድመዋት ይቼው የጌታ መቃብር ጎልጎታና የመቤታችና ጎታ ናት። ያ ቀራኔቶ ሳይቷቸው በዚህ የተሰኘው ልብጋሻ የሚለው ያው የመጠሪያ ስም ማለት ነው እንጂ ዋናው ስሙ ደብረ ጎልጎታ ነው የምትባል እና የቀራኔዎ ውስጥ ይቼ የመምህር ሀገር ናት። ያ ደብር ነው ያለቃ ሀገር ነው እና ሰሪዋ እዚያም እንትን ተአንድ እስተ ሰባት አንድ እስተ ሰባት ምህላ ምህላ ለእነዚህ ነበረ ልብጋሻ መነኮሳቱ እየሄዱ ምህላ እየቆሙ ይመጡ ነበር ይሉናል። በቃ እንግዲህ ያለኛ ታሪክ እና ሲሉ ሲሉ ያው ከቀን ብዛት ያው መችም ጠፍታ ቆይታ ደ በኋላ ሰው ጠፍቶ እነሱ እየወረዱ በወር በወር እየቀደሱ እያገለገሉ ሳር ነው እዚያ ጊዜ ክዳኑ ቆርቆሮም ሲንስ ማልሽሮ አልችለዋሉ ሳሩም እየፈሰሰ ቤተክርስቲያኑ በደም ሲያኑ ብልሽት አገኘው ታቦቷን ደርበው ቆይቷል። ከዚያ በኋላ ትልቂቱ እናታችን እማይ ጉዳይ የተባሉት አመተስ አመተ ማርያም ከደብረ ገሊላ መጥተው ይችን ቦታ አናቀናብ ነው ቤተክርስቲያን ቁመው ፈቃድ ጠይቀዋል ሲጠይቁ ህዝቡ አይዲያ ምን የረባ ሰው መጣ የሆነ እንዲያ እያሉ ሲሏቸው፣ አንዳንድ መችም ዚር መንፈስ ቅዱስ ያደረበት ሰው አይጠፋ፣ እረ እናንተ በሴት ነው የምትቀና ተብሏል። ስንት አለ ተብሎ ገብተዋል። ገብተው አሰርተው ቤተክርስቲያኑን ሰርተው ያው ቤተክርስቲያን ሰርተው ያው ህዝቡን አቅርበው አስመርቀው እዚያ ላይ ህዝቡ ቀርቦ ወጥቶ ወርዶ የቀራኔውን ማህበሩ በሙሉ ድግሱን ፊርዳውን ይዞ ቀርቦ እዚያው ላይ አስተካክሎ መምር ላይ ከማርያምን መምር በሎ ማይ ወርተ ስላሴን መምኔት አድርጎ እሳቸው ያው እንደ ሃላፊ ሆነ፣ በላይ እሳቸው ነበር ቆይተዋል። ኋላ እሳቸው ተመልሰው ወደ ሀገራቸው ሲሄዱ፣ ከዚያ ወዲህ እኒህ ሰዎች እየታገሉ እስከ ዛሬ ድረስ ይኸው የመጣው እየመጣ እየተከትተን እኛም እኔም ተመጣው ወደ ከያመት ሆነኝ በዚህ ቦታ ብዙ ታሪክ ሰርቻለሁ። ማለት የእጅ ሙያ አለኝ ሞያ የቁን ጽፈት ነው እና በዚህ ቦታ ብዙ መጻሕፍቶች አበርቻለሁ። አንደኛ ነገረ ማርያም፣ ሁለተኛ ታምረ ማርያም ትልቅ ሶስተኛ መዝሙረ ዳዊት አራተኛ መጽሐፈ ጉራቸ ቤተክርስቲያን አምስተኛ መጽሐፈ አርሌት አይ እንዲያው ለቁጥር የበዛን በቁጥር ቢታይ ብዙ የግል ጽሑፋቸውን የየ አርዲቶችንም ሁሉ በብዙ በዚህ ቀርቶ በየአውራጀ በየቦታው በየ አካባቢው ለቆጋ ሲኖዶስ ለእንትን ለሱ ለሽምብርማ እንዲሁ ነገረ ማርያም ማረሻ መጽሐፍ አሪት መጽሐፍ አሪት ለአባ ለአባስራት ገዳም ነገረ ማርያም። ይህም ሁሉ እየጻፍ ከዚህ መጣሁ ጀምሮ ስራ እስከዛሬ ጽሁፍ ነው ው በሰላሳ ዘጠኝ ዓመት በሰላሳ ሶስት ዓመተ ምሕረት ሲሆን ዛሬ ሰልሳ ሰባንያ አምስት ዘመን ሁኖኛል እና እስከዛሬ ድረስ ከጽፎ አልተለይሁም። የእግዚአር ቸርነቱ ይዞኛልጣ ተቀምጫ ሳያ ተቀምጫ ለው እንዲሁ እየተገለገለባት እየተቀደሰባት ግብረት እየተቆመባት ነው ያለች ች ቦታበጣም ጥሩ። እንደውኛም እንደምናውቀው ልክ እንግዲህ በዚህ ሰዓት በተለይ የብራና ጽሁፍ በኢትዮጵያ ደረጃ እየጠፋ ቀድሞ የነበረው የቁም ጽሁፍ እንደዚህ በአንዳንድ ጥንታውያን ቦታ እንደናንተ ባሉ አባቶች ነው እያለ ያለ እና እንደው ለመሆኑ ግን እንደው በዚሁ አባታችን አሁን እንደምታዩት ይሄ ዘመናዊ ቴክኖሎጂ ጥቅም ቢኖረውም በተለያየ መንገድ ደግሞ እንደዚህ ጥንታውያን መጻሕፍት እንዳይጻፉ በወረቀቱ ሆኖ እንትን እያለ ነው እና እንደው እናንተን አሰሮ እንዲከተል እንደው ወጣቱንም እንደዚህ እናንተስ፣ አሁን እርሶ አሁን ብዙ ዘመን በጽሁፍ ኑረዋል፣ እርሶስ እንደው የእርሶን ጥበብ እንዲይዝ ያስተማሩት ያንን ነገር ያሳዩት ሰው ይኖር ይሆን? አለ አስተምሯቸዋል ሰማይት ራሱን ሱ መጽሐፍ የሆኖ ይጽፋል። ሁለተኛም ገብረ ሥላሴ የሚባል ነበረ፣ አስኳለ ሰማን ነበር መጥቶ፣ ዳዊት አስደገምኩ ጽሑፉም ብራናውን በይበልጥ አሁን ቆጋህዶ እንዲያውም በጸሐፊነት ተመድቦ ትልቅ መጽሐፍ ጀምሮ ይገኛል። እዚህም አንድ ልጅ አለኝ፣ አሁን ወልደ ሥላሴ ሚባል ዳዊት አስደግሜው እዚሁ ብራናውንም ጽፈቱን የብራና መፋቅ ማለት ለሱም ደግሞ ወልደ መድንም እሱም ሰልጥኖበታል። ጽፈቱም ባይሞክረውም ብራናው ማውጣቱን ሙያውን ይችሎበታል። አሁን እሱ ነው የሚሰራልኝ። እኔ ግን ብራና ማውጣት ማስመሩ አቅቶኛል። ጽሁፉን ትንሽ ትንሽ ሞክራለሁ። ዛሬ የማልሞዘንኩም እንደው ግን ይህን እንደው አባታችን በዚሁ እ ጽሁፍን ከምን ጊዜ ጀምረው ነው የተማሩ? እንደው እርስዎን ያስተማሩት ሰዎች ይህን የሄደ ጥበብ ስራ እንደው ከምን አንጻር ብዙ ዘመን እስምረውበታል። እንደው በጣም ጥሩ። ስለዚህ እኔ በልጅነቴ ከቤቴ ሳለሁ ከቤቴ ቤቴ እያለው በግ የጠብኩ ሰዎችን እያገላጉ የሚመራኝ የጽሁፍ ስራ ነበር። ማለት በጻብ ሳይ የብረት የብረት ምቃዱን ጠለሸት በጥብጬ በዚያ ስተክዝውላ ነው እንደ ጽሁፍ ያሳየኝ። ሲባል ሲባል ወደ ትምህርት ቤት ሰደዱኝ። የገዳሙ ተራኪዎች እንደሚሉት አባ ናዝራዊ የበቁ ባሕይታዊ እንደነበሩና እርሳቸው ያሰሯቸው አራት አብያተ ክርስቲያናት በረሃብ ውስጥ ተሰውረው እንደሚገኙ ይናገራሉ። በዘጠና አንድ የተጀመረ ቤተክርስቲያን በዘጠና ሶስት ተመረቀ። እነሱ ባላገሩ ረዳና ተሰራ ተመረቀ። ከዛ በኋላ መነኮሳት እየበዛ እየበዛ አለ። አሁን እኛ እናታችን የመጡት እናታችን ው ሴት ልጆች የነገሩት እናት አድገው አባቶችንም አባት አድገው ቀደም ቦታቸው ሊፈርሱባቸው ሆኖ ሰባት አመት ሆናቸው። የነበሩበት ገዳም ሊፈርስ ሆነ። ተመልሰው እሳቸው ተዛ ከቦታቸው ተመለሱ። እኒህን ተኩ እነሱ ሲኖሩ የነበረ አሁን እናታችንም ያው ታንድ ቦታ ላይ ደግሞ እርፈታቸው ሆነ እሳቸው ታረፉበት ላይ ያቦ ጸበል ፈንድቶ ዛሬ የሚገኝ ታሪካቸው ምንጊዜም ሲነገር ይኖራል። የገዳማ ደሞች ድብቅ ጋሻ ነው ተባለ፣ ሌላው ግን ልብ ጋሻ ነው ማለት እና አሁን ያሉት መነኮሳቶች አንድ ጊዜ አምሳ ይሞላሉ፣ አንድ ጊዜ አርባ ይሆናሉ። አሁን አርባ ይሆናሉ። ቦታዋ ታላቅ ናት። እኛ አይታየንም። ጠዋት አባቶቻችን ሲዋጉ ሶስት የተሰወረ ቤተክርስቲያን አላት ይላሉ። አንዱ ለእንስሳ፣ ሁለቱ አይታየም። አራት እያል እኛ ተገጽ ትታየናለች። ትታየናለ አስቀድሞ በነበረ ስርዓት ሁሌም ወር በገባ ከመጀመሪያው እስከ ሰባተኛው ቀን ምህላና ሱባኤ ይደረስባታል። 33 የሚደርሱ ሰዓታት የሚቆሙ ወሩ በገባ እስከ ሰባተኛው ቀን ምህላና ሱባኤ የሚያደርሱ መነኮሳትም በዚች ገዳም ተሰውረዋል። ሲባል ሲባል ወደ ትምህርት ቤት ሰደዱኝ። ትምህርት ቤት መርጦ ለማርያም አጎቶቼ መሪጌታ ፈንታዋቤ፣ መሪጌታ ፈንታ ገብርዮት የሚባሉ አንዱ የአባቴ ትልቅ ወንድም ናቸው። አንዱ ደግሞ የአባቴ አጎት ናቸው። ሁለቱም ሁለቱም መርጦ ለማርያም ናቸው። አንዱ ድንግል ናቸው። አንዱ ያደግ ናቸው። ሁሎችም በጣም ጽሉ ጸሐፊዎች ናቸው። በጣም ጸሐፊዎች ናቸው። እና እነሱ ሲጽፉ እመለከታለሁ ቀለሙ ሲያትል ሊደፉ ሲሆን ተቀብዬ ያን በልቃጥ እየተቀበልኩኝ ብራናው ደግሞ በቅጣጩ ወረቀት ሞልቷል። በዚያ በዚያ እንደ ኩሽት አልቦዘንኩም። አንደኛ ተጣሉ ነ ያለው ከእነሱ ሁለተኛም እኔም ምትከታተላለሁ አልቦዘንኩም። ዝም ብዬ በዚያንም ብርስርስር ለመሩ ተዚያ የተነሳ ጽፈት ያዝኩኝ። በየአገሩ በብዙ አገሮች ቅዳሴ

ሲያንም ወለ መና ነን ቻልኩና ከልጅነት ይያር መርቶ ይሳደ ማደር ያሁኖ ቢያን አይመረኝ እና ከልጅነት ሳድግ ስማር ይሄንን ተራ ስከታተልን ነው። እንደው ፊት አሁን አሁን እንደው ተቴክኖሎጂ አንጻር ቀለም በተለያየ መልኩ እየመጣ ነው። ይገበያም ላይ ይገኛል። ፊት ላይ ግን ይሄ ነገር ሳይኖር እንደው ከምን ከምን ነው አለ ጥቁሩንም፣ ቀዩንም ቀለም አዘጋጅታችሁ መጽፍ ቀዩ ቀለም ተወደዚ አሁን እንኳ ተደረስ በብድቃጥ መጣውን ቀዩን እየገዛሁ ነበር። ጥቁሩ ቀለም ግን እነሱ ናቸው የሚያዘጋጁት። ምን ምን የላምባ ጠለፈሽ ጠለሸት ነበር። በላምባ ንበር ሰው የሚጠቀም ያ ይንጠለጠለው። ያንን ብረምጣዱ ምጣዱ ይፋቅና ያጠለቱንትኑ በሆነ ነገር ይቦካል። ገብሱን ያሳረሩና ይዘፈዝፉታል የዚያን

ገዳሟ መነኮሳትና መነኮሳያት የሚገኙባት ሲሆን ጎልጎታ የተባለችበትን ምክንያት በደብረ ቀራንዮ መድኃኔ ዓለም ደብር በታች ስለምትገኝና አብርሃ ወአጽብሐ በጌታችን መድኃኒታችን ኢየሱስ ክርስቶስ መካነ መቃብር አምሳል በሕልማቸው ስላዩዋት ነው። ይቺ ገዳም ብዙ መነኮሳትን የያዘች፣ በግራኝ አህመድ ወረራ ወቅት ከተለያየ ቦታ በመጡ መገልገያ እቃዎች የከበረች ከቅድስተ ሀገር ኢየሩሳሌም የመጡ አልባሳት ከወራሪው ተርፈው የሚገኙባት ናት። በገዳሙ ገዳማውያን የሚመሩና የሚተዳደሩበት አራት የስልጣን ወይም የሹመት ስርዓቶች አሉ። እነርሱም መምህር፣ መጋቢ፣ ሊቀረድና እመምኔት ናቸው። ገዳሚቱ በታላላቆቹ አባንጦንስና መቃርስ ስርዓት እየተመራች ምድራዊት ገነት ብሔረ ብፁዓንን መስላ በ 1990 ዓ ም እንደገና ታነጻ አገልግሎት በመስጠት ላይ ትገኛለች። ያ በየራሱ ብር ብር መስሎ ይቀመጣል። ያ ተሰብስቦ ከዚያች ፍል ያሉ የቆረሱ በቀንድ ነበር እዚያን ጊዜ የሚበጠበጥ በቀንድ ቀይ ቀለም። ግን እነሱ ኮሮ እንደሚገዛ ነበራቸው ተመን እንደሚያዘጋጁት አላውቅም። ግን እናውቅን ቀይ ቀለም በነሱ ጊዜ የአሁንትኑ ቆቀር ቆቀር ነበረ የሚበጠበጥ። እኔ ግን ተዚያ ጀምሮ በገበያ በውልቃጥ በውልቃጥ ቀለም ይገኝ ነበር ያን እየገዛውን በርሰ ዛሬ የምጠቀም በጣም የሚገርም ነው። እንግዲህ ተመልካቾቻችን የድሮ አባቶቻችን ይህን ያህል እስከ ስድስት ወር እንኳ ትዕግስት ጠብቀው ያን ነገር ጽፈው ነው ቤተ ክርስቲያንን ለዛሬ ያደረሱልን። ይህንን ዛሬ ላይ ሆነን እንደዚህ ህትመት በተቀላጠፈበት ሰዓት ስለምናገኘው ዛሬ ይህን መጽሐፍ ለማግኘታችን ቀድሞ እንደዚህ አድርገው ደክመው የጻፉ ሰዎች ውጤት ነውና እንደው ለወደፊት እስካሁን እንደው ወጣቱ በተለይ እንደዚህ የብራና መጻሕፍትን እንደው ከማንበብ አንጻር እንግዲህ ያውቁታል፣ እርሶ ወረቀትና ብራና እኩል አያነብም ሰው። እንደ ጠንና ወንም መለየት ጸሐፊው ጭምር ነው። ጸሐፊውም ጠንና አለን አይለያቸውም። ብዙ ጸሐፊዎች እንግዲህ አያስተካክሉም። ትክክለኛ ጸሐፊ ትሆኑ ያው፣ በደንብ ተወትምም የሚያምር ጽፈት አለ። ለምሳሌ ቀየታታ የሚባሉ ሊቅ ነበሩ። መርጡለ ማርያም የእሳቸው ጽፈት

እዚህ እንግዲህ ከአመት እየሞላኝ ነው። ከአመት አዎ። በዚህ ሀያመት ውስጥ በሙሉ አዎ፣ መጽሐፍትን በጽህፈት ስራ ነው። በጽህፈት ስራ አዩና እዚሁ ታምረ ማርያም የተጀመረ የነበረችኝ ያችን አዩና እንግዛት አሉኝ። እሷ እንደምትገዛ እንግዲህ ወደ አለም ስመለስ ያችን ሳር ጨርሳት ትዳርዬ ትወታርየው ነበር። በኋላ ስመጣ እያት መጣሁና ንግዛት አሉኝ። ምን ትገዟታለች? እንግዲህ ቦታ ያደለ እዚሁ ትግባብዬ ቀሪውና ማለቼ እዚሁ አስገባው ተዘዋዲያን ያም ትንቅና አስመበሩ ማይ ጉዳይ እኔ ሰውዬ ሌላ ስራ እንዳይስተማሩ እዩ ወንድ ይሁን ስራቸው ተባለ። ተዚያ ጀምሮ እስከ ዛሬ ይኸው አልወዘንኩም። አሁን ያቃተ ብራና ማውጣቱም ማስመሩ መቅጣቱ ያቅቶኛል። ይሄን ሌሎች አርቲስት ያገዙ እየሰሩ ነው፣ ተምረውታል። ልብጋሻ በረሃ ውስጥ በርካታ ዋሻዎች አሉ። ዋሻዎቹ በብዛት የመሳፍንትና የመኳንንት መታሰሪያ ሆነው ያገለግሉ ነበረ። ያው ደግሞ የልብ ጋሻ ገደል ውስጥ ተነስቶ ወደ ሞጣ ከተማ ካለው የችጋ ወንዝ መጣያ ገደል የሚደርስ በግምት ወደ 20 ኪሎ ሜትር ርዝመት ያለው ዋሻ እንዳለ ይነገራል። ይህ ዋሻ በጠላት ዘመን አረጋውያን አባቶችንና ሕፃናትን እንዲሁም በርካታ የሃይማኖት መጻሕፍትና ታሪካዊ የአገር ቅርሶችን ሸክፎ በመያዝ የአዳነ ዋሻ ነው። ጀግኖች አርበኞች ቀን ቀን በዚያ ተሸሽገው በመዋል በሌሊት ድንገት በመውጣት በጥራት ላይ አደጋ በመጣል ከፍተኛ የጀብድ ተግባር ሲፈጽሙበት እንደነበር በስፋት ይተረካል። በዚህ ዋሻ የተደበቀ አሁንም ብዙ ታሪካዊ ቅርስ እንደሚኖር ቢገመትም እስከ አሁን ድረስ ሁኔታውን ለመመርመር ደፍሮ የሄደ የመንግሥት ባለሥልጣንም ሆነ የግለሰብ ድርጅት አይታወቅም። በአጠቃላይ ልብጋሻ በረሃ ታሪካዊ ክስተቶችን ያስተናገደ፣ ውድ የሀገር ቅርሶችን የደበቀ የከርሰ ምድር ታሪክ እጽዋትና የድሮ እንስሳት ተማራማሪዎችን የሚሻ የብዙ ምስጢሮች ባለቤት ነው። ዛሬ ላይ በገዳሙ ላይ ከ30 የሚበልጡ መነኮሳት ሌሊት እግዚአብሔርን በማገልገል ቀን በስራ ተጠምደው በመዋል የሚገኙ ሲሆን በገዳሙ ውስጥ ከሚገኙት አባቶች የተወሰኑትን ቀርበን አነጋግረናቸዋል። ሰላም ያሳደረ፣ ሰላም ያውለን ከመልአኩ ቅዱስ ሚካኤል ዝበልከት ያሳብሰን። እናንተም የመጣችሁበት መጣት ክብርና ጸጋ ያድላችሁ። እኔ የመጣሁኝ በዘጠና ሁለት ዓመተ ምሕረት እኔ የመጣሁኝ መጥቼ ያው ው ከናባላይ ከማረም ጋር አብሬ ሳገለግል በስራውን በአገልግሎቱ ቆየሁን። እና በኢትዮጵያ ያለ መቼም ላዳቅ ያው ቆይቼ ያው ዛሬ አይኔ ድክም ጠፋ፣ ቁጭ አልኩ። መቼም እዚህ ጋ አሁን እርስዎ እንዳሉን ፊት ሲመጡ ከጉልበት ከአይን ሆነው ነው የመጡ ዛሬ ላይ እንግዲህ ድካም አለ። እዚህ በጾሙም በጸሎቱ እንደው በቤተ ክርስቲያን በኩል ነው እንግዲህ እያገለገላችሁ ያለ እና እንደው የእናንተ ድርሻ በአገልግሎቱ በሙሉ እንዴት ነው? አሁን ኪዳኑ ሰዓታቱ፣ በዚያ ላይ ያላችሁ ነ ሰዓታት እንዲሁ በጾም ኢየሱስ አርባ ቀን ከምህላ ጋራ ሳታን ቆማለን ነጥቆ ድሞ ሽዳን ለዘላለም እናስታጉልም ሚካኤል ብለን እናገለግላለን። መጻሕፍት ድርሳነ ሚካኤል ይነበባል። ገር ለመንፈስ ቅዱስ ይነበባል። ነጥቆ ድሞ ስንክሳር ከአመት እስከ አመት ይነበባል። ሶስት ተአምረ ማርያም አምረ ኢየሱስ ይህንን እያመበን እንደዚሁ፣ አንዳንድ ሰዎች ከውጭም ሲመጡ እነሱ ጸሎት በማድረግ በማጥመቅ፣ በመምከር እስካሁን ድረስ እዚው ቆይተናል። እሚገርምን አባታችን፣ አሁን እንግዲህ ፊት እንዳልነው ዛሬ ላይ ድካም አለ። እንደው አሁን እናንተ ምናልባት አይናችሁ ሲደክም ታምረ ማርያምን ታምረ ኢየሱስን እንዴት ነው? በቃላችሁ ነው ወይስ ማን ነው? ምናልባት አንዳንዴ ሌሎች አርዲት ድካም ላይ ሲሆኑ ብቻችሁን የምትቆሙበት ሰዓት ይኖራል ብለን እናስባለን እና በዚያን ሰዓት እንዴት ነው የምታደርጉት? ከታምሩ እንደ እንደ አገዞች አናጣም። ታምረ ማርያም ምናምን ያንን በቃላችን እንሞካክራለን። እና እንደንም አንዳንድ ተማሪዎች እያስተማርናቸውም ናቸውም እየረዳዱ እነሱን እያስነበብን እየተቀመጥ አንዳንድ ተመጠ ጠማቂዎችም ሲመጡ እነሱን እያጠመጥን እንደዚሁ ፈውሰስ እያገኙ በታቦቷ ተማጥኖ ይሄዳሉ። እያደረግን ነው የምንኖር። በጣም ደስ ይላል። አባቶቻችን እንደው ምናልባት ይህም ቦታ የማያውቁት ሰዎች ይኖራሉ፣ ከዚህ ቀደም የሚያውቁት ይኖራሉ የማያውቁት እንዲያውቁት ያወቁትም ደግሞ መጥተው ከበረከቱ ተሳትፈው በገዳሙን በሀሳብ በገንዘብም መርዳት እንዲችሉ እስኪ ለእነርሱም መልእክት ቢያስተላልፍልን። ከዚህ ቀደምም እንደዚሁ በያሉበት የቦታቸው ስልካቸውን እየላኩ ጸሎት አድርጉልን ጸሎተ ማርያም ሊገሙልን እያሉ ጸሎተ ማርያም እየደገምን እነሱም ደግሞ በታቦተ ጽዮን እንደዚሁ አገልግሎት ደካማውም ታቦቴቱም እያሉ ብዙ ሰዎች እየረዱን ነው። ተጠቅማ የምንኖር ታቦቴቱ በውጪዎች ሰዎች አጋዥነትና ረዳትነት ነው። ታቦቴቱ ተከብረ አመት ነው እና ዛሬም ቢሆን ያው እንግዲህ አመታዊ ክብረ በዓሏንም እስኪ በዚሁ ለማያውቁ ሰዎች መቼ መቼ እንደሚከበር በዚ ማብራ ይግለጽላቸው ታቦተ ጽዮንን የምትቀብል

እኛ ብዙ ነው ያለበት እየገባ ያ እየተጠመቀ እንደዚህ ብዙ እየተፈወሰ ነው የሚሄድ። ሁለተኛ ደግሞ አሁን ቅዱስ ዮሐንስ ቤተ ክርስቲያን ተመስርቶ ጸበሉ ፈንድቶ አሁን ዛሬ ብዙዎች እየመጡ እየተፈወሱ በሮቅም ያሉ ሰዎች እየተጠያየቁ እየመጡ እየተጠመቁ ቢሄዱ እኛ ፈቃደኛ ነን። እንደ ሙዋት የሚባለው ጸበል ግን ማለዳ ይሞቃል ነው ማጠቅ። እንዴት ነው ቅዝቃዜ እና ሙቀት የሚባለው? አሁን ታነጋጉ በአስራ ሁለት ሰዓት በአንድ ሰዓት የገባ ሙቀት አለው። ያ ብዙ ደው እየቀነሰ ነው ያለ ጥንታዊ ስለሆነ በጣም ብዙ እየቀነሰ ሰው እየተጠቀመ ነው። መሄድ ለክርስቲያን ሁሉ መዳኒት ነሽና አንቺ ፊፊት ምሪኝ በደን አጎደነ

አመታታችን መጠብቅ ያስተማሩት ተማሪ ናቸው እና እንደዚህ ነበረ። ከጎንጃ መጥተው በሁለት በዘጠና አንድ በዘጠና አንድ የተጀመረ ገዳም ያው ስንት አመት እንደሆነ ዛሬ አብባ ተቀምጣለች። በሱ ሀይል ማለት ነው። የገጠመን ነገር ያው የመንገዱ ሀይልነት አለው። ያው በመሰላል በእንጨት የሚወጣ በእንጨት መሰላል እየተደገፈ እየተጎነበሰ ስንመጣ ከዚያ አሁን የአዲስ እናታችን ሞ ወረድ ያቃታቸው የሆኑ እንጨት ሰባሩ አይዟቸው ያሉ እየደገፋቸው እኔ ከዚህ ተመገበ ወደዚህ ወደ ሀገሬ ይመለሳለሁ ብለው ሲሉ አይዟቸው አጠናክረው አመጣቸው። ሙላት ይበልጥ ይባላል፣ እሱ ነው። እንደዚህ ድሩን እየጣሰ እንደ ኮኮ ውስጥ ነው ውስጥ ገብቶ ይዟቸው መጣ። ከዚህ ግን ሲገባ እሽ ኮኮ ቤተክርስቲያኖቹን እንትን እያለ ያው የቅድም ስለሆነ ባላገሩ የቁርቋሪ እንትን ሳር እየከደነ በሳሯ ላይ ሳር በቅሎባት ነበር፣ ሰው ስለጠፋ ማለት ነው አሁን ያጣካ ስሚዙ አላስገባ ብሎ ውሃይቱን የራሱኛ እናታችን ውሃ ተለለባት አልገባም ሚዜ ብሎ ውሃይቱን በግድ በጉንብስ ሲሄዱ ውሃን አገኛል። ከዛ ውሃ ሲገኝ እውነተ ፈቃደ ሆኖ ነው ብለው ሲነሱም ጸሎት ማረም ደግሞ ፈቃደ እንደሆነ ተረቶ የተነስ አባታችን፣ እንደው ገዳሙን ይህን ታላቅ ቦታ እንደዚህ አይነት ረድኤት በረከት ያለው ከሆነ እንደው ትውልዱ መጥቶ እንዳይስኪ መልእክት ያስተላልፉልን። አዎ፣ ትውልዱ ይወታ መጣ ብዙ ብዙዎች ሰዎች ከአዲስ አበባ እየመጡ ብዙዎች ከአቅማቼ በላይ የሆነው ሁሉ ፍልሰታን እየጾሙ ይሄዳሉ። እና እንኳን ጉልበት ያለውና አቅም ያለው ሰው እና በቦታው መምጣትም ብዙ ሰው እየጎበኛት ነው። ግን ማናቸውም ሲመጣ እዚህ በረከት ቢቀበል አሁን ደግሞ ወደፊት ይኸው ዮሐንስን ሰርተናል፣ ጸበል አውጥተናል። ብዙ ጥቅም ያለበት ቦታ ነው። ቦታውም ማንም ቢረግጠው ማንም ቢያው የሚፈለግ ቦታ ነው። ደስ የሚል ቦታ የሚገኝበት ጥቅም የሚገኝበት ቦታ ነው እና ማንም ጉልበት ያለው መብት ያለው ሰው እየመጣችን ቦታ ማየት፣ ታሪኳን ማየት፣ ተመስማት ማየት ይመልጣልና ማየት ያስፈልጋል። ክቡራን የስርዓተ አበው ሚዲያ ቤተሰቦች ሁላችሁም ይህን መልእክት የሰማችሁ ከዚህ ገዳም በመምጣት ከበረከቱ እንድትሳተፉ በእግዚአብሔር አምላካችን ስም ጥሪያችንን እናስተላልፋለን። በሌላ የታላቅ ገዳም ጉብኝት እስከምንገናኝ ድረስ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። በሰላም ቆዩ።